አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ የቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ አልሐምዱሊላህ ሰላም ነኝ። እናንተ እንዴት ናችሁ? በመላው ዓለም የምትገኙ ውድ ኢትዮጵያን በያላችሁበት ሰላማችሁ ብዙ ይበል። አላህ ሀገራችንን ሰላም ያደርግልን። ያው በድጋሜ በክፍል አስራ ሶስት ብቅ ብያለሁ ማለት ነው ወንዶችዬ። ያው ባሳለፍነው ክፍል ክፍል አስራ ሁለትን አይተናል። ዛሬ ደግሞ ክፍል አስራ ሶስትን ይዤላችሁ ብቅ ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ ሼር ሰብስክራይብ ማድረግን አትርሱ ማለት ነው ወንዶችዬ

ወሰጠል ከሊማ አክረል ከሊማ አለን ማለት ነው እንግዲህ ሳን፣ በነዚህ ሁሉ እናያለን ማለት ነው እንሻላ። ሀርፈሳ ሀርፈሳ እችን ትመስላለች ሳ። ያው ትንሽ ይቸገራለሁ ተብታባ ነገር ነኝ። ና ማለት ነው። ሀርፈሳ እችን ትመስላለች አወለል ከሊማ ሳ፣ ምን ትመስላለች የሚለውን አብረን ያ፣ አወለል ከሊማ ሳ፣ እንደዚህ መታ፣ እንደዚህ መታ፣ እንዲህ ትሆናለች ማለት ነው ሳ

ፋ አወል አልከሊማ እችን ትመስላለች ማለት ነው። ወሰጠል ከሊማ ፋ እንደዚህ ናት፣ እንደ ታጋ ተመሳሳይ ናት። እንደዚህ ሆና እንደዚህ ትመጣለች ማለት ነው። ፋ ወሰጠል ከሊማ እንስራባት ተረፍተ ነገር እንሻላ። በፋ ወሰጠል ከሊማ ስንሰራባት መሰለ መሰ ይታይ መሰ ካሜራማን ያስፈልገኛ ኒሻ ለሞኒሱ መሰለ መሰለ መሰለ ይሆናል ማለት ነው። አኼር ልከሊማ ፋ ይሄ ወሰጠ ልከሊማ ነው። እዚ ጋ እንግዲም ትንብያዋለሁ። ወሰጠ ልከሊማ ፋ እችን ትመስላለች መሰለ ብለን ሰርተናል። አኼር ልከሊማ ፋ የምትመስለው እቺ ነው ልክ እንደ ታ ማለት እንደዚህ ትሆንና እንደዚህ ትቀጥላለች ማለት ነው። ሳ አኺር አልከሊማ እንደዚህ ሆና ትመጣለች፣ እንደዚህ ሆና ትመጣለች። ሳ ለእንግዲህ የማይቀጠል ፊደል ከመጣ እንደዚህ ና ትመጣለች ማለት ነው። ሳ አኺር አልከሊማ ስንሰራባት ሳሊስ ሳሊ ሳሊስ ሳሊ ለምክስራሊ ሳሊስ አያችው፣ እንደዚሁና መጣሽ ማለት ነው። እንደዚሁና ትመጣለች አክርል ከሊማ ማለት ነው። እንግዲህ አይተናል ወሰጥ አኼረል ከሊማ በዚህም በዚህ ላልኩ ልትመጣ ትችላለች ማለት ነው። ወሰጠል ከሊማ ሳ እችን ትመስላለች አወለል ከሊማ ሳ እችን ትመስላለች ማለት ነው። አሁን የምናየው ደግሞ በምንድን ነው በሀርካት ቀሲራ በፈትሓ በክስራ በዱማ በሱኩን እናያለን ማለት ነው። እንግዲህ መዚጋ የተጠቀምኩትን እዚህም ጋር ልጠቀሙ ገደዳለ አይ ግና እዚህ ጋር ሳ ሊም አደለባወለልኩ እዚህ ጋር ማጠቀምቻል በፈታ ማለት ነው። ሳ ሳሊም፣ ሳሊም በፈታ እዚህ ጋር የምናየው በፈታ ነው። ከዛ ደግሞ በከስራ እናያለን። በከስራ ስናይ ደግሞ ሲፍ፣ ሲፍ፣ ሲፍር ሲፍር ሲ እዚጋ፣ በከስራ ማለት ነው። በከስራ ነው በቱን አስቃሉን አስቃሉን አስቃሉን እኛ የምፈልገው ሱኩናን ነው ማለት ነው። አስቃሉን አስቃሉን እንደዚ ይሆናል ማለት ነው። እዚጋ አሁን በሱኩናየን እዚጋ ሱኩናት፣ እዚጋ ዱማናት፣ እዚጋ ከስራናት፣ እዚጋ ፈትሃናት ማለት ነው። እንደዚ አይተናል። አሁን ደግሞ የምናየው በምን ይሆናል? በሃርከተል ጥዊል ማለት ነው። በሃርከተል ጥዊላ በአሊፍ እናይለን ለ ሊሳኑን ሳ ኑን ሊሳ ኑን ሊሳ ኑን ኛ አያችሁ፣ በጥዊል ማለት ሊሳ ፈታሊ ስኩን ሳብ ናደርጋታለን ማለት ሊሳ ኑን በዱማ ደግሞ ስናይ ኩል ኩል ሱም ኩል ሱም ኩል ከዱማ ኩል እጅ ከላም ናት ኩል ሱም ኩል ሱ ሳዱማው ሱኩን ሱ ህርከጥውላ ማለት ኩል ሱም ኩል ሱም አሁን በያና ያለን ማለት ነው። አሲሩን ይ አሲ ሩን አሲ ሩን አሲ ሩን አሲ ሲ ሳክ ስሪ ሱጉን ሲ አሲ አሲ እዚ ጋ ማለት ነው። ለምሳሌ አሁን እዚህ ጋ ያ እዚህ ጋ ያ ምንም አይነት ነገር የላትም። እዚጋ ወይ ፈትሃ ወይ ዱማ ብትመጣ ማለት ነው አይሆንም። አሲ አይሆንም፣ መድ አይሆንም፣ ወይንም ደግሞ ሀርካ ጥዊል አይሆንም ማለት ነው። እዚ ጋም ደሞ ሳ ዋው ማለት ነው። ወይ ሀርካ ጭና ብትመጣ ፈትሃ ወይ ከስራ ወይ ዱማ ይዛ ብትመጣ አይሆንም። አሊፍም እዚጋ እንደዛው ማለት ነው። እና እነዚህ እነዚህ ፊደላቶች አሊፍ ዋው ያ ምንም አይነት ነገር ከዚህ ጋር ሀርካ የላችሁም የላችሁ ፈትሐም ሆነ ከስራም ሆነ ዱማ። ፈትሃ ወይ ከስራ ወይ ዱማ ይዘው ከመጡ ሀርካ ጥዊ ይላ አይባሉም ማለት ነው። እዚህ ጋር ገልጽ እንዲሆንላችሁ ነው። እነዚህን ካወቃችሁ ቁርአን ላይ ራሱ አትቸገሩም። ሀርካ ጥዊ ይላ የሚባሉት ምንም አይነት ሀርካ ይዘው አይመጡ፣ ባዶ ናቸው እንደምታያቸው። ማለት እንደዚህ ሆነው ነው የሚመጡት። ሌሎቹ ሀርካ ይዘው ይመጡ። እነሱ ሀርካ ይዘው ካልመጡ ምን ይባላል? ሀርካ ጥዊ ይላ ወይንም ደግሞ መድ ይባላሉ ማለት ነው እንሻላ አሁን የምናየው ደግሞ በእንትና ይተናል እስኪ በአወለል ከሊማ ይተናል ወንትን በሐርካ ጥዊላ ይተናል ሐርካ ቀሲራ ይተናል እሸዳና እተንዊን ይቀራል ማለት ነው እንሻላ እናያለን በሸዳና በተንዊን እሺ እዚህ ጋር እንደምትመለከቱት በተንዊን ማለት ነው። ጽፌ ነው የመጣሁት ስለተመቸኝ እና ደቂቃ ስለረዘመብኝ ማለት ነው። ሃር ሃር፣ ሰን ሃር ሰን ታፈታተኒ ተን ሃር ሰን ፈ ፈ፣ በምላስ ነው የምትወጣው። ሃር ሰን፣ ሀር ሲን፣ ሃር ፊን፣ ሃር ፉን በዱማ ማለት ነው። ዱማቴን፣ ከስራቴን፣ ፈታቴን በተንዊን ማለት ነው። በተንዊን ይሄን ይመስላል። አሁን የቀረን በሸዳ ነው ማለት ነው። ሃር ሰን ሰሃር ሰ ሰ ሰ ጠበቄ ይደረጋል ማለት ነው። ሃር ሲ ሸዳምን ጊዜም ከላይ ነው የሚመጣው ማለት ነው። ሃር ሲ ሃር ሲ ሲ ትጠበቃለች። ሃር ሱ በዱማ ርሱ ሱ ይሄን ይመስላል ማለት ነው። ንሻላ ዛሬ ደርሳችን ይሄን ይመስላል። እዚጋ እንደምትመለከቱት አወለል ከሊማእታ ይሄንን ይመስላል። ወሰጠል ከሊማ አከረል ከሊማ ይሄን ይመስላል ማለት ነው። በፈትሐ አይተናል። በክስራ በሀርከት ቀሲራ ማለት ነው አይተናል ማለት ነው። እዚጋ ደሞ በትሕንዊን አይተናል። እዚህ ጋር በሸዳ አይተናል ማለት ነው። ሀ ይቅርታ፣ ሳ ይሄን ይመስላል ማለት ነው። የዛሬ ደርሳችን እንሻላ፣ በቀጣይ ደርስ እስከምንገናኝ ድረስ መልካሙን ሁሉ እመኝላችኋለሁ። በያላችሁበት ሰላማችሁ ብዝት ይበል። አላህ ሀገራችንን ሰላም ያድርግልን።